ታሪኩ የሚጀምረው በአሜሪካ ውስጥ ባለች ትንሽ ከተማ ውስጥ ሲሆን በዚች ትንሽ ከተማ ውስጥ ላንደር ካርተር የሚባል ወጣት እናቱ ጋር የሚኖር ሲሆን ወላጅ አባቱ ጋር ያን ያክል እርግብ ያልነበረውና በሰፈሩ አስቸጋሪ የሚባል ጸባይ እየተላበሰ ወጣት ነው። ላንደር ካርተር እና ጓደኞቹ ከተማዋን በአንድ እግሯ ማቆም ከለመዱ ቆይተዋል። በአንድ ምሽት ላንደር እና ጓደኞቹን ለመቀላቀል የሚፈልግ አንድ ወጣት ይመጣል። እነ ላንደን ካርተርም ቡድኑን ለመቀላቀል የፈለገውን ወጣት በቅድሚያ ወደ ቡድኑ ከመቀላቀሉ በፊት አንድ ፈተና ሊፈትኑት ይፈልጋሉ። ልጁም በሀሳባቸው ይስማማል። ወዲያውኑ ላንደን ጋር በመሆን ወደ ጥልቅ ባህር ለመዋኘት አዲሱ መጤ ወደ ሰገነቱ ያመራል። አዲሱ መጤ ቁልቁል ራሱን ወደ ባህሩ ወሮሮ እዛው ባህሩ ላይ ደርቆ ይቀራል። ይህን የተመለከቱት የሰፈሩ አስቸጋሪ ጀማ በድንጋጤ መሯሯጥና መጮህ ይጀምራሉ። ላንደንም ከሰገነቱ ላይ በመውረድ እየዋኘ አዲሱን ወጣት ለማውጣት ይሞክራል። ጩኸት የሰማው የደነት ጠባቂ መብራት እያበራ ወደነ ላንደን መሮጡ ይቀጥላል። ይህን የተመለከቱት የላንደን ጓደኞች እግሪያውጭኝ ብለው ከፖሊሶቹ ለማምለጥ መሯሯጥ ይጀምራሉ። ላንደን ካርተርም አዲሱን መጤ እየዋኘ ወደ ባህሩ ዳርቻ አስተኝቶት ለማምለጥ መኪናውን አስነስቶ ከፖሊሶቹ ጋር እሩጫ ይጀምራል። ነገር ግን ላንደን በድንገት ወፍራም ቱቦ ጋር ተጋጭቶ ይቆማል። እጁንም ለፖሊስ ይሰጣል። ላንደን በመኪናው ግጭት በትንሹም ቢሆን ግንባሩ አካባቢ እና እግሩ ጉዳት ይደርስበታል። በዚህ ድርጊቱ የከተማዋ ዳኛ ላንደን ባጠፋው ጥፋት በመንፈሳዊ ቦታ እንዲገኝ በትምህርት ቤት በበጎ አድራጎት ድርጊቶች እንዲሳተፍና ቲያትር እንዲሰራ ይወስኑበታል። በመጀመሪያ ቅጣቱም ለአንደ እናቱ ጋር በመሆን ወደ ቤተ ክርስቲያን ሄዶ ሳለ በድንገት ትምህርት ቤት የሚንቃት፣ የሚያንቋሻትና ሁሌም በምትለብሰው ሹራብ ጓደኞቹ ጋር የሚሳለቅባትን ጄሚ ሳልሰንን ይመለከታል። ጄሚ ሳልሰን የሃይማኖት አባት ልጅ ስትሆን በባህሪዋ እንከን የለሽ በመልኳ የቀረሽ የማትባል ከፍተኛ መንፈሳዊና ሃይማኖተኛ የ18 ዓመት ልጃገረድ ስትሆን ከላንደን ጸባይ ፈጽሞ የተቃረነች መልከ መልካም ሴት ናት። ጄኒ በስድቅርቅ ዜማዋ በአዳራሹ ስትዘምር ላንደር በአግራሞት አተኩሮ ሲመለከታት እንመለከታለን። በነጋታው ጠዋት የነ ላንደን ቡድን በትምህርት ቤቱ ቅጥር ግቢ ተሰብስበው እያለ የላንደን ሴት ጓደኛ ጄሚ በለበሰችው ሹራብ እየተሳለቀች በጣም ቆንጆ ሹራብ ነው አለቻት። ጄሚን አመስግና መንገዷን ስትቀጥል የላንደን ጓደኞች እያፌዙ መሳቃቸውን ይቀጥላሉ። ላንደንም ቅጣቱን መዋጣቱን ይቀጥላል። ጽዳት ማጽዳት፣ ተማሪዎችን ማስጠናትና ቲያትር ላይ መሳተፉን ይገፋበታል። ላንደን ተማሪዎቹን አስጠንቶ እየተመለሰ በነበረበት ወቅት ጄሚ ይህን አስቸጋሪ ጸባይ ያለውን ወጣት ለመጀመሪያ ጊዜ ቀርባ ማውራት ትጀምራለች። ላንደንም በሚያስገርም ሁኔታ በሥነ ሥርዓት አውርቷት ወደ ቦታዋ ጄሚ ትመለሳለች። በሌላኛው ቀንም ላንደን ወደ ቲያትር ክፍሉ መመርኮዣ ክራንቹን ተመርክዞ እያነከሰ ይሄዳል። ላንደንም በመምህሯ የተሰጠውን ገጸ ባህሪ ለመጫወት ቢሞክርም ሊሆንለግን አልቻለም። ቲያትሩ ከተጠናቀቀ በኋላ ላንደን ወደ ቤቱ የሚያደርሰውን ጓደኛውን በመጠበቅ ላይ እያለ ጄሚ ትመጣና ልትሸኘው ወደ መኪናዋ ታስገባዋለች። ላንደንም በፊት የሚንቃት የሚያንቋሻትና የሚሳለቅባት ጄሚ በድንገት ለእሷ ያለውን የተሳሳተ አስተሳሰብ እየቀየረችው ትመጣለች። መኪናዋ ውስጥም እየሸኘችው በነበረበት ወቅት ስላቀደችው ወይም ቱዱ ሊስት ማውራት ይጀምራሉ። ጄሚም አንዳንድ እቅዶቿን ተነግረዋለች። ላብነት ያክልም ትልቅ ቴሌስኮፕ መስራት እንደምትፈልግ፣ ቢራቢሮ ንቅሳት መነቀስ እንደምትፈልግ ትነግረዋለች። ላንደንም ቁጥር አንድ ላይ የጻፈችው ቱዱሊስት ይጠይቃታል። ጄሚ ግን ሳትነግረው ትቀራለች። ላንደንም የቲያትሩን ገጸ ባህሪ ልምምድ ከጓደኛው ጋር ለመለማመድ ቢሞክርም ጓደኛው ያግዘው ስላልቻለ ጄሚን ለእርዳታ ይጠይቃታል። ጄሚም በአንድ ነገር ከተስማማ እንደምትረዳው ትገልጽለታለች። አለች ላንደንም በሀሳቧ ተስማምቶ ምን እንደሆነ ይጠይቃታል። ጄሚም በፍቅር ከእሷ እንዳይወድቅ ቃል እንዲገባላት ጠይቃው አዎንታውን ካገኘች በኋላ ከሰዓት ተቀጣጥረው ይለያያሉ። ላንደንም በተደጋጋሚ ጄሚ ጋር መገናኘት ከጀመረ ጊዜ ጀምሮ በፊት ከነበሩት ጓደኞቹ ጋር ያለው ግንኙነቱ እየቀነሰ ይመጣል። ጄሚም በቴሌስኮፕ ከዋክብትን የመመልከት ልማድ ስለነበራት ላንደን ጋር በመሄድ በጨለማ መመልከት ይቀጥላሉ። በነጋታው ጠዋት ላንደን ጓደኞቹ ጋር በነበረበት ወቅት ጄሚ መጣ። ዛሬ ከሰዓት ለቲያትር ልምምድ እንድንገናኝ ስትለው ላንደን ግን በጓደኞቹ ፊት በሕልምሽ መሆን አለበት ከኔ ጋር ለመገናኘት ብሎ ያሳፍራታል። ይህን ሲላት የፈለገው ለጓደኞቹ ለማስመሰል እንጂ ከልቡ እንዳልሆነ በውስጡ ጠንቅቆ ያውቃል። ጀሚም ከፍቷት ወደ ቤቷ ትመልሳለች። በዚህ የተነሳ ጀሚ ከላንደን መራቅ ትጀምራለች። የቲያትር መምህሯም ትምህርት ቤት ውስጥ በሚደረገው የቲያትር ፕሮግራም እነ ላንደንን ማሰልጠኗን ትቀጥላለች። ላንደንም ከበፊቶቹ ጓደኞቹ ራቅ ብሎ ቲያትሩን ክፍሉ ውስጥ ብቻውን መለማመዱን ይገፋበታል። የቲያትሩ አዳራሽ በአያሌ ሰዎች ተሞልቶ እነ ላንደን ለቀናት ሲለማመዱበት የነበረው ቲያትር ለአይን መብቃት ይጀምራል። የቲያትሩን ገጸ ባህሪ የምትጫወተዋ ጄሚ ጥቁር ልብሱን ከላንደን ፊት አውልቃ ምታተኛ በሆነው መልኳ መተወኗን ትቀጥላለች። በመጨረሻም ሲሳሳሙ ቲያትሩ በተመልካቾች ጭብጨባ ክፍሉን ያናውጠዋል። ለመጀመሪያ ጊዜ በቲያትሩ ገጸ ባህሪ አማካኝነት ላንደን የጄሚን ከናፍር በከንፈሩ ይዳስሰዋል። ግን ይህ ክስተት በሁለቱ ገጸ ባሪያት ድንጋጤን ያጎናጽፋቸው ይመስላል። ላንደንም በሰራው ቲያትር ብዙ ሰዎች አድናቆትን ሲጨሩለት እንመለከታለን። በሌላኛው መልኩ ደግሞ ላንደን ጄሚን በጓደኝነታቸው እንዲገፉበት ከእሷ ጋር የሚያሳልፋቸው ቀናቶች እንደተመቸው ይገልጽላታል። ጄሚ ግን ባለፈው በጓደኞቹ ፊት ስላዋረዳት ልታምነው አልቻለችም። በቆመበት ስላው እየበሳጨች ስትሄድ እንመለከታለን። ቀኑን በመሸ ጊዜ ላንደን ወደ ቤቷ በመሄድ ሹራብ ስቶ ይሰጠታል። የላንደን ጓደኞች የጀሚን ፎቶ በማቀናበር አስነዋሪ ፎቶ በማድረግ በትምህርት ቤቱ በማስበተን ስሟን ለማጥፋት ይሞክራሉ። ይህን ፎቶ የተመለከተው ላንደን ወዲያውኑ ጓደኛውን ቡጢ ሰንዝሮ የመታውና ጄሚን ለማረጋጋት ይሞክራል። ከዚች ዕለት ጀምሮ በሁለቱ ያለው ግንኙነት እየጠነከረ ይመጣል። ላንደን አንድ ቀን ምሽት የጄሚን አባት በማስፈቀድ በምሽት ይዟት ይወጣል። በዚህ ምሽት ጥሩ ጊዜ እያሳለፉ በነበረበት ወቅት ከቱዱ ሊስቷ ውስጥ ከዝርዝርቻቸው አንዱ የቢራቢሮ ንቅሳት ማስደረግ ነበር። ይህንም ላንደን ሲያደርግላትና ሲያሳካላት እንመለከታለን። በዚህ ምሽት በማስመሳያ ቲያትር ሳይሆን በእውነት ፍቅር መድረክ ላይ የምር ወደ ፍቅር ውቅያኖስ ሰጥመው ሲዋኙና ሲሳሳሙ እንመለከታለን። ላንደን እንደሚያፈቅራት በለወሳ ሲነግራታል፣ ጄሚ ግን ቃል ሳትነፍስ ከውቅያኖሱ መዋኘት ትመርጣለች። ላንደን ጄሚን መረጠ። የበፊት ጓደኞቹን ወደ ጎን አድርጎ ሕይወቱ ላይ ለውጥ ያመጣችውን ሃይማኖተኛ ልጅ አፈቀረ። እሷም እንደምታፈቅረው ነገረችው። ማፍቀሯን ከነገረችው በኋላ ላንደን ቁጥር አንድ ምኞቷ ቱዱ ልስቷ ላይ የጻፈችውን እንድትነግረው ይጠይቃታል። እሷም እናትና አባቴ ከተጋቡበት ቤተ ክርስቲያን ማግባት ነው ብላ ትነግረዋለች። ፍቅራቸው በዚህ እንደቀጠለ ግን አንድ ምሽት ላይ ጄሚ አይኖቿ በእንባ ወዝርተው መታመሟን ትነግረዋለች። ላንደንም ተራመም መስሎት ቀለል አድርጎ ወደ ቤት ላድርስሽ ይሻልሻል ይላታል። ጄሚ ግን ሉኪሚያ ወይንም የደም ካንሰር በሽታ አለብኝ ትለዋለች። ድምጿ ሽክር ቅዝቅዝ ብሎ ላንደን ማመን አቃተው። እሱን ከመጥፎ ሕይወት የፈወሰችው ልጅ በድንገት በሽተኛ ነኝ ስትለው ማመን አቃተው። ለምን ደበቅሽኝ ብሎ ላንደን ይጠይቃታል ጂሚ ግን እያለቀሰች በቆመበት ጥላው ትሄዳለች። ላንደንም ለአመታት የማይወደው ዶክተር አባቱን ጄሚን እንዲያክምለትና እንዲረዳው ይጠይቀዋል። አባቱ ግን አሁን ላይ ምንም ሊረዳው እንደማይችል ይገልጽለታል። ላንደንም ተበሳጭቶ ይሄዳል። ላንደንም ሌላ ትልቅ ቴሌስኮፕ ለጄሚ እየሰራላት በነበረበት ወቅት ጄሚ በድንገት ክፍሏ ውስጥ ራሷን ስትስት እንመለከታለን። ላንደንም ቀኑንና ምሽቱ ጀሚ በተኛችበት ክፍል እየጠበቀ መንቃቷን ይጠባበቃል። ጀሚ በቀጣዩ ቀን አባትክን አመስግንልኝ የግል መንከባከቢያ ክፍያውን እኔ ከፍላለሁ ብሏል ብላ ትነግረዋለች። ለዘመናት የማይወደውን አባቱን ለጀሚ ባደረገለት ውለታ ላንደን ሲያቅፈው እንመለከታለን። ላንደንም የጀሚን እቅዶች ሲያሳካ ደፋ ቀና ማለቱን ይቀጥላል። ትልቁን ቴሌስኮፕ ሰርቶላት ሰርፕራይዝ ያደርጋታል። በንጋታው ጠዋትን ደግሞ እናትና አባቷ በተጋቡበት ቤተ ክርስቲያን ሲያገባትና ሕልሟን ሲያሳካላት እንመለከታለን። በጋብቻውም ይተሳሰራሉ። ግን የደስታ አልዘለቀም። በተጋቡ ብዙም ሳይቆዩ ጄሚ በነበረባት የደም ካንሰር ከዚህ ዓለም በሞት ተለየች። ጨለማ የነበረውን የላንደንን ሕይወት ወደ ብርሃን ቀይራ እሱም የእሷን እክሎች ሙሉ ፈጽሞ ሞት በሚባል መርከብ ሸኝቷት፣ እሱ በትዝታ ጄሚን ሰንቆ ለዘመናት ሲመኘው የነበረውን የሜዲካል ትምህርት ተምሮ ከአራት ዓመት ቆይታ በኋላ ወደ ሰፈሩ ሲመለስና ጄሚ ሕይወቱ ላይ ስላደረገችው ለውጥ እያሰላሰለ ታሪኩ ይፈጸማል። ይህ ታሪክ ከፍቅር በላይ ነው። ይህ ታሪክ ሰው እንዴት በፍቅር ሊቀይር እንደሚችል ያሳየናል። እንዴት የእምነት አንድ ቃል ሕይወትን እንደሚያበራና እንዴት አንድ ወጣት በፍቅር ተስፋ እንደሚኖር ያስተምረናል። ጀኒ ብትሞትም ፍቅሩ አልተረሳም። ላንደን በሕይወቱ ውስጥ የእምነት መንፈስ አገኘ። የፍቅር ምልክቷ ለዘላለም አስቀመጠ።